የአርብ ዕለት ህመሙ የአርብ ዕለት ችንካሩ፣ ስንት ነው መጠኑ? ስንት ይሞላል ብሩ? ነፍስ እንደሆን እንጂ የእግዚአብሔር ዋጋው፣ እንባ እንደሆን እንጂ የእግዚአብሔር ጸጋው፣ ንሳ እንደሆን እንጂ አምላክ የመረጠው። ከነፍሳችን በላይ የገንዘቡን ጌታ ገንዘብ የምንሰጠው። ቀጥታ የምንሄደው አሁንም ወደ ግጥም ይሆናል። ወንድማችን ኤልያስ በመካከላችን አለ። ሁሌም ከማዶስ ለኢትዮጵያ ያልተለየ ወንድም ነው። አሁንም አለ ዛሬም እንግዲህ ይዞልን የመጣውን ስንቅ ወደ ኛ ያደርሳል። ወደ ወንድማችን ኤልያስ ስማ። አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። እንደምን ዋላችሁ? አሜን አይነቱን ሰነብሰው በፊታችሁ የሚያቆም እግዚአብሔር ስሙ የተመሰገነ ይሁን። አምስተኛዬ ወይ አራተኛዬ ነው፣ ሁሌ እንደፈራሁት ነው። መድረክ እግዚአብሔር ይሁነኝ። ሁለት ግጥሞች አነባለሁ፣ አንዱን ደሞ ከምስራት ጋር ስለ እመቤታችን እምዬ ማርያም። እምዬ ማርያም ዝምተኛ ሴት ናት እምዬ ማርያም ዝምተኛ ሴት ናት። ዝምተኛው ጌታ ቃሉን ያኖረባት። እምዬ ማርያም ዝምተኛ ሴት ናት። ንጉሥን ጸንሳ ንጉሥን ወለደች። እርሷ ግን ራሷ ባሪያው ነኝ ትላለች። ትሁት ነች። መስታወት የለውም፣ የፈጣሪን መልኩን ከቶ ማን ያውቀዋል? በክርስቶስ በኩል ማርያምን ያየ እግዜርን ያየዋል። እምዬ ማርያም ዝምተኛ ሴት ነች ይላል አልበልቤ ጌታ የላ መልከው ከደጁ ቀርቤ ከጄ ካለው ይልቅ ልቦን አይን አይቶ ተመልሰ ታረቃለኝ ቃል አውጥቶ ይገባሃል ብለው ይገባሃል ብዬ ጧፍ አመጣሁኝ፣ ድባብ አመጣሁኝ፣ ምንጣፍ አመጣሁኝ። ይሄን ሁሉ ሳመጣ እኔን ረሳሁኝ። ይገባሃል ብለው፣ ይገባሃል ብዬ ጧፍ አመጣሁኝ፣ ምንጣፍ አመጣሁኝ፣ ጥላ አመጣሁኝ ይሄን ሁሉ ሳመጣ እኔን ረሳሁኝ። ደግሞ ልብ መለስ በልምድ መመላለሲቃ እርግጥ ሰው ካለው ላይ ቢሰጥ ላምላኩ በረከት ያገኛል በጸጋው በልኩ። ግና የእኛ ከፍቶ እግዚርን እንደ ልጅ በገንዘብ ደለል ነው። መባ ጠዋፍ ሰተን ልጆቹን ቀማ ነው። ግና ሰው ነፍሱን ለሰይጣን ሸጦ መባ ቢገዛበት ለእግዜር ሀብቱን ቢሰጥ በገዛ አምላኩ ጭራሽ ዘበተበት። እኔም እንደዚያ ሰው ዓመትን ጠብቄ ንግስ ቀን ቆጥሬ ካለችኝ ገንዘብ ላይ ጥቂቷን ቆንጥሬ ሰጠሁት ለአምላኬ የመቅደሱን እቃ በእኔ ቤት አረዳድ ጸድቅ ያለሁ እግዚአብሔር ላይ ልጅነትን ፍቄ የዘላለም እቅፍ በበደል ርቄ ስመጻደቅ ኖሬ በኪሴ ሰንብቼ ከእቅፉ ከቤቱ እኔ እወጣለሁኝ ስጦት አስገብቼ ስጦታዬን ጥዬ ራሴን በኪሴ ችሮታ አባብዬ ለክብር፣ ለደስታ መሰጠቱን ባውቅም አባት ልጁን እንጂ ገንዘብ አይጠብቅም። በጄ ስንዴ ይዤ ክርዳድ በልቤ ጌታዬን ላመልከው ከደጁ ቀርቤ ከጄ ካለው ይልቅ ልቦን አይን አይቶ ተመልሰ ታረቃለኝ ቃል አውጥቶ፣ ይገባሃል ብዬ ጧፍ አመጣሁኝ፣ ድባብ አመጣሁኝ፣ ምንጣፍ አመጣሁኝ። ይህን ሁሉ ሳመጣ እኔን ረሳሁኝ። ገንዘብ አያ ንጉሥ አታላይ አባባይ፣ ቁመቴ አቅሜ ከእግዚር እኩል ነው ባይ። ገንዘብ አባመላ እንደምን አደረ፣ ስንቱን ፀሐይ ሸጦ ሻማ ቸረቸረ። ገንዘብ አባ ምርኩዝ ገንዘብ አባ ሊቁ ገንዘብ አባ አቅም ገንዘብ አባ ጣዖት ገንዘብ አባ ጉልበት ስንቱ ዳዊት ጥሎ ተንበረከከለት። ገንዘብ ሰው እርቃኔን እንዳይ ለባይ ተዋር ነፍሱ ክርስቶስ የሚባል ተሰፋለት ልብሱ እግዚአብሔር ድንቁ የዓለሙ ጌታ አዳምን ወደደው በዙፋኑ ፈንታ በእሾህ ተሰርቶ ደግሞ መለስለሱ እራፊው ይሞቃል እንኳን ሙሉ ልብሱ። እናንተ ሊቃውንት፣ እናንተ አማኞች ደካማውን ትውልድ ነፍሱን እንድትነኩት፣ ከምቾት ወርዳችሁ መስቀል ላይ ስበኩት። ቅንጦት አያውቀውም ፍቅር በባህሪው፣ ምቾት አያውቀውም ፍቅር በባህሪው፣ ድሎት አያውቀውም ፍቅር በባህሪው፣ ጨረታ አይደለም የክርስቲያን ጥሪ ከመባይ በላይ እኔን ይፈልጋል። የቃየል መስዋዕት ለእርሱ ምን ያደርጋል? ክርክር የለተው ከወንድሜ ጋራ መንፈስ ሲያግዘኝ ጨለማ ይብራ። መንፈሳችን ጠሞ አቅማችን ደክሞ እምነታችን ታሞ በነፍሳችን ደዌ እየተሰቃየን እንዴት እንዴት ብሎ እግዚአብሔር ይታየን። እናንተ አማኞች ከኪሱ ቆንጥሮ ቢሰጥም ያለውም የሌለው፣ ምን ነው የማትሰጡት? ልባችሁ የማን ነው? ነፍሳችሁ የማን ነው? አምላክ ዝም ቢለን አምላክ ዝም ቢለን ቸርነቱ የእግዜር ሞኝ ነው አሰኘን። እውነት ህይወት መንገድ የሆነውን ጌታ ደጋግመን ሰቅለናል፣ እውነትን ዋሽተናል፣ መንገድን እንደናል፣ ህይወትን ገድለናል። አይታይም ደስታ አይታይም መዳን አዲስ ላይ ብንሆንም ነገር አለማችን እንደ ብሉይ ኪዳን ይገባሃል ብዬ ጧፍ አመጣሁኝ፣ ድባብ አመጣሁኝ፣ ምንጣፍ አመጣሁኝ፣ የሁሉ ሳመጣ እኔን ረሳሁኝ። ነፍሴን ቀምቼ መዝሙር ሰጥቼ ነፍሴን ቀምቼ ግጥም ሰጥቼ ልቤን ቀምቼ ጥላ ሰጥቼ ቀራኔው ላይ የተገረፈው በታናሹ ፊት የተናነሰው በክፎች ፊት በስስት ያየው ገራፊዎቹ እንዳይደክማቸው የሚጨነቅላቸው የእያንዳንዱ ዱላ ስንት ነው ዋጋቸው? የዓርብ ዕለት ህመሙ የዓርብ ዕለት ችንካሩ ስንት ነው መጠኑ ስንት ይሞላል ብሩ? ነፍስ እንደሆን እንጂ የእግዚአብሔር ዋጋው እንባ እንደሆን እንጂ የእግዚአብሔር ጸጋው ንሳ እንደሆን እንጂ አምላክ የመረጠው ከነፍሳችን በላይ የገንዘቡን ጌታ ገንዘብ የምንሰጠው ይህችን እደግማታለሁ የእያንዳንዱ ዱላ ስንት ነው ዋጋቸው የአርብለት ህመሙ የአርብለት ችንካሩ ስንት ነው መጠኑ ስንት ይሞላል ብሩ ነፍስ እንደሆን እንጂ የእግዚአብሔር ዋጋው እንባ እንደሆን እንጂ የእግዚአብሔር ጸጋው ንሳ እንደሆን እንጂ አምላክ የመረጠው ከነፍሳችን ቀድሞ የገንዘቡን ጌታ ገንዘብ የምንሰጠው እኮ ጌታ አምጥተ ነው። እናም ከግጥሙ በፊት ከመዝሙሩ በፊት ከእኛ የፈለገው በዕለት በዕለት ለእግዚአብሔር አምላክ ልጁን መልሱለት። ያለ ንስሐ ያለ እንባ እቃና ሸቀጥ ገዛው ኃጢአቴን ያጥበው ይመስል መባየን አበዛው። ታየዋለህ አይደል መጥፋት መባከኔን፣ ጨክኜ ወስኜ መቼ ልስጥህ እኔን? ታየዋለህ አይደል መጥፋት መባከኔን፣ ጨክኜ ወስኜ መቼ ልስጥህ እኔን? እግዚአብሔር ይስጥልኝ። ለፍርድ የማይመች ውትፍትፍ ነው ጽድቄ አውቃለሁኝ ደሞ ከስር ባልጠፋ ማህተባ ስሬ ለሚመለከተኝ ተከታይ ብመስልም የጥጋቡን እንጂ የስቅለቱን ስቃይ ልጋራክ አልችልም። የአምላክና ለቤታችን ሞገሱኝ ቅሪው ዘመኔን በመጀመሪያ ያው እንግዲህ ዘመኑ ብዙ ያሳየናል። መልካሙንም፣ ክፉንም ደጉንም አይተናል። ቲክቶክ የሚባለው መንደር መልካም የሆነ ነገርም አሳይቶናል፣ ክፉ የሆነውም ነገር አስገንዝቦን አልፏል። መልካም ከምንለው ደግሞ ከምንማራባቸው ብዙ መንገዶች ውስጥ በቲክቶክ ላይ ብዙ ጊዜ እናየዋለን፣ በሶሻል ሚዲያ ላይ ወንድማችን እንግዲህ ኬቢሻ እዚህ በማዕከላችን ይገኛልና እሱ ግጥም ያቀርብልናል። እንደምን ዋላችሁ? አዎ፣ የልዑል እግዚአብሔር ስም የተመሰገነ ይሁን። እኔንም ሳይገባኝ እናንተ ፊት እንድቆም ስለረዳኝ ክብር ይግባው። ወደ ግጥሜ ልለፍ። ለበርባን ወግኖ ወደ ስቃይ ቀንበር ጌታን ለከተተ እንዴት ለእኔ ስትል ትሞታለክ አንተ ከቀን በላይ በዝቶ ከጆንያዬ ላይ ተትረፍርፎ አጽያቴ እንዴት እኔ ከስር አንተ መስቀሉ ላይ ተገኘ አባቴ አቤት ያስከፋውክ የበደሌን ብዛት እኔ መቼ አውቄ ለፍርድ የማይመች ውትፍትፍ ነው ጽድቄ። አውቃለሁኝ ደሞ ከስር ባልጠፋ ማተባ ስሬ ለሚመለከተኝ ተከታይ ብመስልም የጥጋቡን እንጂ የስቅለቱን ስቃይ ልጋራክ አልችልም። ሊነካህ ለዳዳ ከነ ጴጥሮስ በላይ ባበዛ ጉድ ጉድ ላርበለቱ ስቃይ ከነ ቶማስ በላይ ሮጣለው ለጉድ መስቀል ስር ብሆን ለኔ መሞትህን ሳላውቅ መመረጤን ከሌንጌኖስ በላይ እሰብቅህ ነበረ። አውቀዋለሁ ውስጤን። እንዴት የሰባውን በሰዋልክ ይሆን እኔን የምትምረኝ? ከመስቀልህ በላይ ያለውን ሽሙጥ ቃል የጻፍኩት እኔ ነኝ አምላኬ። በሰው ፊት አንገት ሲሰበር አብሬው ነኝ ማለት አስፈርቶኝ እንጂ አይቼ እኮ ነበር። ይሄ ከንቱ ልቤ ታማኙን እረኛ ንቆ ተሰደደ። ሰው እንኳን ዝም ቢል ድንጋይ ሚጮህለት ያንን አምላክ ካደ። መለኪያውን ሊያልፍ የኃጢአቴ መጠን ቁመቱ ቢመተር፣ አንተ መቻል ቆብህ ሽባውን መተርተር። በሰው ሞገስ ላገኝ የሄድኩበት እግሬ ዛሬ አሰናክሎኛል አለማወቄ እንጂ። አምላክ ያንተ ከሆንኩ ማን ይቃወመኛል? ጾም ጸሎት የማላውቅ በኃጢአት ያረጀው ውስጤ የሸበተ እንዴት ለእኔ ስትል ትሞታለህ? ካንተ ከደጅ ከራቀ ዓለም ካታለለው ሰነበተ ልቤ አይፈታም ያልኩት ላላብኝ ማተቤ። ኢየሩሳሌምን ሴጣን ጋረደብኝ ዓይኖቼን አወረው። የባቢሎን ወንዞች ሁሉ ምቾት ሰጡኝ እንደ ወጣው ቀረው። ስካሬን ታቅፌ በየደረስኩበት ቀልያ ቀለልኩ። ከይሁዳም ብሼ በገንዘብ አይደለም ያለ ገንዘብ ሸጥኩ። ችኩል አድርጎኛል አልቻልኩትም እኔ የዚህን ዓለም ቀመር መንፈስ የሚያድሰው የቤት ቅዳሴ የሚረዝምብኝ ጀመር አጽያት በረታብኝ ልፍስፍስ ሆኛለሁ አቅሜ ደከመ፣ ሽንጦቹን ገትሮ ሴጣን እንደ ስንዴ ሊያበጥረኝ ቆመ። አደለም ሰላሳ ወይም ደግሞ ስልሳ መቶ ያማረ ፍሬ አንዱን እንኳን ማፍራት የሴት ጺም ሆኖብኝ፣ አለው እስከ ዛሬ ልታወዛኝ ሞተህ ለሚቦና አመዴ ሲጥጋብ ተሰጥቶት አንድ ርሃብ ላጓጓው ይታዘናል እንዴ ከመቶቹ በጎች ታጅሎ ለጠፋ የኃጢአቱን ብዛት በለምዱ ለሰፋ እሾ ጋሬጣውን በጨለማ ችሎ ለመፈለግ መውጣት አንጀት ይመዝናል። እረኛውን ንቆ ለጠገባ አንድ በግ እንዴት ይታዘናል? እላለሁኝ ደግሞ ልጅነቴን ባገኝ ተጠምቄ ቄድር እኔም እንደ ያዕቆብ ስታገል አምሽቼ ስትባርከኝ ባድር። እላለሁኝ እኮ የኀጢአቴን ብዛት ባብራኬ ላንጣጣ ልጄን ልሰዋልክ ሞሪያም ብወጣ እላለሁኝ እኮ ወይም እንደ ዳዊት እርቃኔን ዘምሬ በእኔ እንድትጠራ በዘጠና ዓመቷ ልጅ እንድትታቀፍ ሚስቴም እንደ ሳራ። እላለሁኝ እኮ ግን ያሰብኩት በሙሉ አይሆን እንደ እኔ ቃል። ሴጣን ላወረው ልብ አጽያትን ለመካድ ተግባር ይጠይቃል። እኛ ልሆነልንም የሌት ጅብ ነው ያልነው ሊበላን ነው በቀን። ኢትዮጵያም እጆቿን አጥፋው ነው መሰለኝ። በረከት የራቀን እርያ ስጋችን ያገኘውን ሁሉ እያግበሰበሰ እርያ ስጋችን ያገኘውን ሁሉ እያግበሰበሰ ጥንት ከነበሩት ከባቢሎን ሰዎች ጥጋባችን ባሰ፣ ድፍረታችን በዛ። ከሞተልን ሳንሆን እኛስ ሜዳ ቀረን። አስር ጻድቅ ካለ ለአስሮቹ ስትል የዳዊት ልጅ ማረን። አሜን እግዚአብሔር ስም የተመሰገነ ለህይወት ያሰማልን። የአገልግሎት ዘመኑን እግዚአብሔር አምላክ ይባርክልን። እንግዲህ ጌታ ሆይ ማረን ነውና ምሕረትን የምንለምበት ዘመን ስለሆነ የዕውሩ የጢሞቴዎስ ልጅ በርጠሚዎስ በማርቆስ ወንጌል ላይ እንዳነበብ ነው ቁጭ ብሎ ሲለምን የነበረ ሲጠይቅ የነበረ የዳዊት ልጅ ሆይ ማረን እንላለን። እኛም እሱ የዳዊት ልጅ ሆይ ማረኝ ከሱ ደግሞ በለጥ አርገን ይገርማቸዋል። ሰዎች ያፌዛሉ፣ ይስቃሉ እንጂ እኛ መጽሐፍ ቅዱስ ላይ የዳዊት ልጅ ሆይ ማረኝ ብሎ ዞር ብሎ ዓይኑን አበራለት። እኛ ታዲያ የድንግል ማርያም ልጅ ኢየሱስ ክርስቶስ ወይ ማረን ብንለው ክፋት አለው? እሱ የዳዊት ልጅ ብሎ ጠርቶት ነው። እኛ የማርያም ልጅ ብለን ጠርተነው ደግሞ ምን ክፋት አለው? ድንግል ማርያምን ብናስገባ በመሃል ስለዚህ ሰዎች ያልተገነዘቡት ብዙ ነገር አለና፣ ጌታ ሊምረን ሲፈልግ የዳዊት ልጆ ተብሎም ዞር ብሎ ይሰማል። ማርያም እናቱን ጠርተን ደግሞ ላይሰማን እግዚአብሔር ዝም አይለንም። ድንግል ማርያምን የሰጠን አምላክ ስሙ ለዘላለም የተመሰገነ ይሁን።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 ያሸበሽብን ያጨበጨብን አብረን እንዘምራለን። የቅዱስ ያሬድ አምላክ ከሁላችን ጋር ይሁንልን። ማረከኝ በህይወቴ በዘመኔ ፍቅር ማረከኝ በህይወቴ በዘመኔ እግዚአብሔር ለኔ መዳኒቴ ፍቅር ማረከኝ በህይወቴ በዘመኔ ቻምለው በወርቅ ደም ዓለምን ትቼአል ሞትቴለን ሆኖኛል ባንተ መከራ ሸክሜ ርቋል ለክብረ ቁሜ እዘምራለው እንደ አቅሜ አግን አለው ለክብረ ቁሜ

ዓርከይ በህይወቴ በዘመኔ መኔ ልሊ ይባላል ይጨበጨባል። ምድርና ሰማይ እልሊ በሉ ምስጋና ለአንተ ይድረስ እያሉ መሳየለህም ለቅድስና አቅርባለሁኝ ለአንተ ምስጋና ጣቴ በገና ይደረድራ በቀን በሌሊት ያምስ ያምስግና ጣቴ በገና ይደረድራ በቀን በሌሊት ያምሰግና ፍቅር ማረከኝ በህይወቴ በዘመኔ ፍቅር ማረከኝ በህይወቴ በዘመኔ። እግዚአብሔር ለኔ መዳኒቴ ፍቅር ማረከኝ በህይወቴ በዘመኔ። ክብርህን አይተው ጠላቶች ፈሩ ለጌትነት ወድቀው ተገዙ። እንዲነ አምላክ እንዲነ ጌታ ሁሉን በፍቅር የምትረታ ባንተ ተመካ በፈጣሪያች አዳኝ በሆንከው በንጉሳች ባንተ ተመካ በፈጣሪያች አዳኝ በሆንከው በንጉሳች ፍቅር ማረከኝ በህይወቴ በዘመኔ ፍቅር ማረከኝ በህይወቴ በዘመኔ እግዚአብሔር ለኔ መዳኒቴ አረከይ በህይወቴ በዘመኔ የመከራው ዘመን አለፈ እንደዋዛ አንቺን ተጠግቼ የዓለሟ ቤዛ የልጅ ሸርነት የአንቺም ደግነት

ኦገሱኝኝ ቅሬው ዘመኔን የአምላክና እናታችን ኦገሱኝ ቅሬው ዘመኔን እጄ ባዶ ሲሆን ወዳጆችም ሸሹ በመርገም በመርገ ምክራቸው ሌለ ያዩኝ ሲሹ እርሱ የሰጠኝን እርሱ ስዳልኳችው እመቤት ያለችኝ ብዬ ሳፈርኳችሁ እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ እምዬ ባንቺ የታበሰ

ከአውደ ምሕረቱ ሆኜ ስጠራት ዘንበል ብላ የቺ ንምርት አሳብሽን ምንም የለም የሚመስል እረፍት ያገኘሁት እናቴ ባንቺ ነው። እናቴ እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ፣ እንባይ እንባይ በፊትሽ ፈሰሰ ባንቺ የታበሰ ስራምልጂ ደጅ ጥናው ቆይቼ ኪዳነ ምሕረትን ትጽናናው ርሳዋ ዘኔን የአምላክና በቤታችን ወገሱኝ ከሬው ዘመኔ ያምላክና ያምላክና በቤታችን ወገሱኝ ከሬው ዘመኔ ዝማሪያችን ይቀበልልን።